እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ ዕድሜውን ገብሮ መጻፍ ስራ አንግቶ ስንቱን ከአልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን ያለን የሚበለዋቱ ይሰማል ወይ መንግስት፣ ይሰማል ወይ ህዝቤ ከደም ጋር አድሮ ከታመመ ሁሎ የምታምጥ እናት ከምጧ አገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ፣ ለእንጀራ ጎሎት፣ ለቤት ኪራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አቦ ሁሉም ይቀር፣ ለራሴ እኖራለሁ፣ እኔም ህይወት አለኝ፣ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆበለት ያ የሀገሬ ዶክተር ምንድን ነው? ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይሁን እንገራችሁ። ዶክተር ጓደኛዬ፣ ስንት የተለፋበት ስንት የጠበቅንበት፣ እምባ እያፈሰሰ የተናነቀው ከሙያው ርቋል። መኖር ሲከብድበት ኋላ ይቆጨናል፣ ችላ ያልንበት እለት። የኋላ የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣነለት። ስለዚህ እላል ነው ስለዚህ እላል ነው ስለዚህ እላለሁ፣ እናቴን አክሞ፣ አባቴን አክሞ፣ ወንድሜን አክሞ፣ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሯን አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው ሚያገባኝ፣ ጥያቄው ሚገባኝ በቃ ኔም ዶክተር ነኝ። ይሰማሉ መንግስት። በነገራችን ላይ ይሄ ጥያቄ ፍትሐዊ ጥያቄ ነው። ባለስልጣንም ሆንን ተራውም ህዝብ ሆንን፣ ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ፣ ለመድሃናችን ዋስትና። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች የእኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም